እንኳን ደስ ያላቸው፣ ጤና ይስጥልን። በሪዮ ኦሎምፒክ ኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ለራሷና ለአፍሪካ አስገኘች። በ10 ሺህ ሜትር የሴቶች ሩጫ አልማዝ አያና የርቀቱን የዓለምና የኦሎምፒክ ክብረ ወሰን በመስበር ጭምር ነው የወርቅ ሜዳሊያ ያገኘችው። በርቀቱም ጥሩነሽ ዛሬ ነሐስ ስታገኝ፣ ለአራት ተከታታይ ኦሎምፒኮች ጥሩነሽ ዲባባ የሜዳሊያ ባለቤት በመሆን ታሪክ ሰርታለች። ይህንኑ ድል በመንተራስም የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ ብለዋል። በተመሳሳይ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ለመላው የኢትዮጵያ ሕዝብ በድሉ የተሰማቸውን ደስታ ገልጸው እንኳን ደስ አላችሁ ብለዋል። ዘጠኙ ክልሎችና ሁለቱ ከተማ አስተዳደሮችም በተገኘው ድል ደስታቸውን ገልጸው የእንኳን ደስ አላችሁ መልእክት ለኢትዮጵያ ሕዝብ አስተላልፈዋል። በዚህ ጉዳይ ላይ ያለውን ዝርዝር ድሉን በተመለከተ በስፖርት ዘገባ ላይ የሚቀርብ ይሆናል። የሰዓቱን ዜና ያቀረብኩላችሁ ተመስገን በየነ ነኝ። የውስጥና የውጭ ዲፕሎማሲ ስራ ሀገሪቱ በዓለም አቀፍ ደረጃ የተጎናጸፈችውን ድል በሚመጥን መልኩ መጠናከር እንዳለበት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያሳሰቡ። ጠቅላይ ሚኒስትር ኃይለማርያም በሀገሪቱ ወቅታዊና የውጭ ግንኙነት ላይ መቀመጫቸውን በተለያዩ ሀገራት ካደረጉ የኢትዮጵያ አምባሳደሮች ጋር ተወያይተዋል። የተከታተለው አለማየሁ ታደለ ነው። ኢትዮጵያ ላለፉት በርካታ ዓመታት በዲፕሎማሲ መስክ ላገኘችው ተቀባይነት በአገር ውስጥ ካለው ሰላምና እድገት ጎን ለጎን በተለያዩ ሀገራት የሚገኙ ኤምባሲዎችና ቆንስላዎች ሚናም ከፍተኛ ነው። በተለያዩ ሀገራት የሚገኙ አምባሳደሮች የተሳተፉበትና የበጀት ዓመቱ የስራ አፈጻጸም ግምገማና የልምድ ልውውጥ በተካሄደበት ማጠቃለያ ላይ የተገኙት የፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አምባሳደሮቹ ስለ ሀገሪቱ ወቅታዊ ሁኔታና የውጭ ግንኙነት ፖሊሲ ለሚመለከተው አካል በማድረስ የተጀመረውን ልማት እንዲያስቀጥሉ ጥሪ አቅርበዋል። ስማችን በጣም ላይ ነው ያለው። ተፈላጊነታችን በጣም ጨምሯል። በዚህ ልክ የሚጣልብን ኃላፊነትም በዛው ልክ አድጓል። ስለዚህ እኛ ደግሞ ለዚህ ብቁ ሆነን መገኘት አለብን። በአማራና ኦሮሚያ ክልል ስለተፈጠረው አለመረጋጋት እንዲሁም በኢንቨስትመንትና ሕገ ወጥ የሰዎች ዝውውርን በመከላከል ረገድ እየተከናወኑ ስላሉ ተግባራትም ለአምባሳደሮቹ ማብራሪያና መመሪያዎችንም ሰጥተዋል። እስካሁን በተሰሩ ስራዎች በገጠርና በከተማ ብዙዎችን ተጠቃሚ ማድረግ ቢቻልም በወጣቶች ስራ እድል ፈጠራ ገና ብዙ መስራት እንደሚገባ ገልጸዋል። ጠቅላይ ሚኒስትሩ የጠባብነትና የትምክተኝነት አስተሳሰቦችን ለማድረግ የተሰሩ ስራዎች ውስንነት እንዳለባቸውም ነው የገለጹት። የጠባብነቱ፣ የትምክተኝነት አስተሳሰብ፣ የሃይማኖት አክራሪነት አስተሳሰብ በሚፈለገው ደረጃ ቁጥጥር ስር የሚያውል ስራ ህሊናዊ የሆነ ስራ በአግባቡ ባለመሰራቱ ምክንያት እነዚህ አስተሳሰቦች አሁንም በተለይም በተማሪው የህብረተሰብ ክፍል አካባቢ ብቅ ጥልቅ እያሉ የሚፈጥሩት ተጽዕኖ እና ጫና እንዳለ መረዳት አለብን። በዚህም ዙሪያ ግን አብዛኛው የሀገራችን ህዝቦች በተለይም አርሶ አደሩ፣ አርብቶ አደሩ፣ ሰፊው የከተማ ህዝብ ስርዓቱ የአድሎ ስርዓት እንዳይደለ ስርዓቱ የብሔራዊ ጭቆና የተወገደበት ስርዓት እንደሆነ ስርዓቱ የህዝብ አሳታፊ እና የህዝብ ባለቤትነት የተረጋገጠበት ስርዓት እንደሆነ የሚያምኑበት ሁኔታ አለ። በቀጣይም ለውጦችን ለማምጣት የአመራር ግንባታ ስርዓትና የህዝብን ተሳትፎ ማጠናከር እንደሚገባም ጠቅላይ ሚኒስትሩ ጠቁመዋል። ከዚህ በኋላ የኢንቨስትመንት ጥያቄዎች በተገነቡ የኢንዱስትሪ ፓርኮች ብቻ እንደሚስተናገዱ የተናገሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የቢዝነስ ዲፕሎማሲ ስራውም በዚህ መልኩ ሊሰራ እንደሚገባ ገልጸዋል። አስራ ሁለት ኢንዱስትሪ ፓርኮች እየተገነቡ ነው ያሉት ከነዚህ ኢንዱስትሪ ፓርኮች ውጭ አንድ ባለሀብት በተለይ ማኑፋክቸሪንግ ላይ የሚሰማራ ባለሀብት ኤክሰፕሽናል የሆነ የዛ ኢንቨስትመንት እንደ ሲሚንቶ አይነት ምናምን የግድ ለብቻው መሆን ያለበት ካልሆነ በስተቀር ከኢንዱስትሪ ፓርክ ውጪ የሚመጣ ኢንቨስተር ወይም ኢንቨስትመንት የለም የሚል መወሰን ነው። ሕገወጥ የሰዎች ዝውውርን በመዋጋት ረገድ ከጎረቤት ሀገራት ከዓለም አቀፍ ተቋማትና ከኢንተርፖል ጋር በቅንጅት የተሰራ መሆኑን የተናገሩት ጠቅላይ ሚኒስትሩ በሕብረተሰቡ አመለካከት ላይም በስፋት ሊሰራ እንደሚገባ አሳስበዋል። ህዝብን በባለቤትነት መንፈስ በልማት በማሳተፉ ተጨባጭ ለውጥ ማምጣት እንደሚቻል ከኢትዮጵያ ጥሩ ልምድ መገኘቱን የሶማሊያ ፕሬዚዳንት ሀሰን ሼህ መሀመድ ገለጹ። ፕሬዚዳንቱ ሀገራቸው ከኢትዮጵያ የፌዴራሊዝም ስርዓትም ልምድ እየወሰደች መሆኑን አስታውቀዋል። አስማሟየ ነው ተጨማሪ አለው በኢትዮጵያ ሶማሌ ክልል ጉብኝት ያደረጉት የሶማሊያ ፕሬዚዳንት ሐሰን ሼክ ማሙድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በነበራቸው ቆይታ አሁን ባለው የሁለቱ ሀገራት ግንኙነትና ሌሎች ጉዳዮች ዙሪያ ምላሽ ሰጥተዋል። ፕሬዚዳንቱ እንዳሉት ኢትዮጵያ ሰላም በዘላቂነት በማስፈን ረገድ የሰራችው ስራና ሁሉንም ክልሎች ተጠቃሚ በሚያደርግ መልኩ የገነባቸው የፌዴራሊዝም ስርዓት ለሶማሊያ ሞዴል የሚሆን ነው። ር ሎ ከኢትዮጵያም ሆነ ከክልሉ የምንማራቸው ብዙ ነገሮች አሉ። አንደኛው ጥሩ ነገር የተማር ነው፣ ሰላም እንዴት ማስፈን እንደሚቻል እና ምን ያህል ጠቀሜታ እንዳለው ነው። ዘ ሰከንድ ቲንግ ኢዝ ሃው ፌደራሊዝም ወርክስ ሂር ሁለተኛው ጉዳይ እንዴት የፌዴራሊዝም ስርዓት በሀገሪቱ እየተገነባ እንደሚገኝ ነው። የመንግስት መዋቅር ያልተማከለ አስተዳደርን በአግባቡ እየተገበረ መሆኑን አይተናል። ይህ አይነት አስተዳደር በጅግጅጋ ብቻ ሳይሆን እታች እስካለው ቢሮ ድረስ እንዴት እንደተዘረጋ ልምድ ወስደናል። ህዝቡ በክልሉ ልማት ላይ በባለቤትነት መንፈስ በመሳተፍ ተጨባጭ ለውጥ እያመጣ መሆኑንም ተመልክተን ልምድ ወስደናል። ፕሬዚዳንት ሀሰን ሼክ መሐመድ በሶማሊያ እየተገነባ የሚገኘው ፌዴራሊዝም ስርዓት አሁን ካለበት እንዲደርስ ኢትዮጵያ ትልቅ አስተዋጽኦ አበርክታለችም ብለዋል። በሶማሊያ በሚካሄደው የሀገር ግንባታ ላይ የተዘረጋ ባለው የፌዴራሊዝም ስርዓት በሀገሪቱ የሚገኘው የኢትዮጵያ የመከላከያ ሰራዊት ትልቅ አስተዋጽኦ እያደረገ ነው። ይህን የኢትዮጵያን ድጋፍ የሶማሊያ መንግስት በእጅጉ ያደንቃል። ሁለቱ ሀገራት በፖለቲካዊ ጉዳዮች ብቻ ሳይሆን በኢኮኖሚያዊ ዘርፍ ላይም አብረው እየሰሩ ነው ብሏል። ፕሬዚዳንት ሐሰን ሼክ መሐሙድ ሶማሊያን ኢትዮጵያ ኦልሶ ወርኪንግ ቱገር ኢን ኢኮኖሚክ ኢንቴግሬሽን ኤንድ ኢኮኖሚክ ዴቨሎፕመንት። ኢትዮጵያና ሶማሊያ በኢኮኖሚ ትስስርና በልማት በጋራ እየሰሩ ነው። በመሰረተ ልማት ግንባታ ላይም አብረው እየሰሩ ነው። ስለዚህ የሁለቱ ሀገራት ግንኙነት በቀጣይም ተጠናክሮ ይቀጥላል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዜናዎችን የቢዝነስና የስፖርት መረጃዎችን በተንቀሳቃሽ የስልክ መልዕክት ማድረስ ጀመረም። ወደ 8599 ሜኑ ብለው በመላክ የምንሰጣቸውን አገልግሎቶች ዝርዝር ያገኛሉ። ከዜና ወጃዎቻችን አስቀድመው የተመረጡ ዜናዎች እንዲደርሶ በ8599 ኤልኤንኤ ብለው ይላኩም። የምንዛሪ መረጃዎች በማለዳው እንዲደርሶ ከፈለጉም የኤክስ ብለው በመላክ የዕለቱን የምንዛሪ መረጃ ያገኛሉ። የሪዮ ኦሎምፒክ ዜናዎችን ሪዮ ብለው በ8599 ከላኩ ይደርሶታል። ፍላጎቶ የሪዮ ኦሎምፒክ ፕሮግራሞችን ማወቅ ከሆነም ፒጂኤም ብለው መላክ ይችላሉ። 8599ን በመጠቀም ለመረጃ ቅርብ ይሁኑ። የጠየቁት መረጃ ሲደርሶት ብቻ ከሂሳቦ ላይ አንድ ብር ይቀንሳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛህነትና የሕዳሴ ድምፅ። በሪዮ ኦሎምፒክ ዛሬ በ10000 ሴቶች ከአፍሪካ ጭምር የመጀመሪያውን የወርቅ ሜዳሊያ በመገኘቱ የፌዴሬሽን ምክር ቤት እና የህዝብ ተወካዮች ምክር ቤት ለመላው የኢትዮጵያ ህዝቦች የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። የሀገሪቱ ብሔሮች ብሔረሰቦችና ህዝቦች የፌዴራል ስርዓቱ ያስገኛቸውን ጥቅሞች ዘላቂነትና አስተማማኝነት ሊያስጠብቁ እንደሚገባ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ገለጸ። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ከመራር ትግል በኋላ የመሰረቱት የፌዴራል ስርዓት በመፈቃቀር ላይ የተመሰረተና ህብረ ብሔራዊ አንድነት የፈጠረ ነው ብሏል። ጽፈት ቤቱ በሳምንታዊ መግለጫው የዜጎችን የማንነት የባህል፣ የታሪክና የሃይማኖት ብዝሃነትን በህገ መንግስታዊ አግባብ ማስተናገድ የቻለ ና የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚደክሙላት የጋራ ሀገር እንዲኖራቸውም ያደረገ ነው ብሏል። ኢትዮጵያ ህዝቦች የተነፈጉትን የታሪክ የቋንቋ የባህልና ሌሎች የማንነት መገለጫዎችን ለማስከበርና ለማበልጸግ የሚያስችል ነው ብሏል መግለጫው። በዚህም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የማንነታቸው መገለጫ የሆነ ባህላቸውን ቋንቋቸውንና ሃይማኖታቸውን መጠበቅና ማበልጸግ ችለዋል። ልጆቻቸውን በአፍ መፍቻ ቋንቋዎቻቸው ማስተማር እንደቻሉም ነው የገለጸው። የጽፈት ቤቱ ሳምንታዊ መግለጫ የአገሪቱ ፌዴራል ስርዓት ባለፉት 25 ዓመታት በሁሉም ዘርፍ በማሽቆልቆል ጉዞ ላይ የነበረችውን ሀገር ታሪክ የቀየረም ነው ባለሁለት አሃዝ እና ተከታታይ ኢኮኖሚ እድገት አስተማማኝ ሰላምና ተስፋ ሰጪ የዲሞክራሲ ስርዓት ግንባታ ማስመዝገብ መቻሉንም አስታውቋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በሳምንታዊ መግለጫው ሀገሪቱን የዓለም የኢንቨስትመንትና የቱሪዝም መዳረሻ እያደረጋት ይገኛል ብለዋል። በአህጉርና በዓለም አቀፍ መድረክም የላቀ ስፍራ እያሰጣት ነው ብለዋል። መግለጫው የኢትዮጵያ ህዝቦች የጀመሩትና እያጣጣሙት የሚገኙት የለውጥ የፌዴራል ስርዓቱ ያስገኘው ሰላም ልማትና ዲሞክራሲ ውጤት ነው። መላው የኢትዮጵያ ህዝብ ዓለም አቀፉ ማህበረሰብና ወዳጅ ሀገራት ሁሉ በስስት የሚጠብቁት ዳሴ ጉዞ መነሻና መድረሻ የሆነ ስርዓት መሆኑንም ነው የገለጸው። ጽህፈት ቤቱ በመግለጫው በተቃራኒው የኢትዮጵያን ጥፋት የሚመኙ በቅርብና በሩቅ የሚገኙ ጠላቶችና የዓላማቸው ተላላኪ የሆኑ አካላት ደግሞ ሊያጠፉት የሚፈልጉትም ስርዓት ነው። ከመነሻው ጀምሮ የተዛባውን ግንኙነት ማስቀጠል የሚፈልጉና እርሱን ሰበብ አድርገው ሀገሪቱን መበታተን የሚሹ በግልጽና በስውር የሚታገሉት ስርዓትም ነው። በሰሞኑ የታየውም ይህ ነው ብሏል። ጽህፈት ቤቱ በመግለጫው እነዚህ ኃይሎች የኢትዮጵያ ህዝቦችና መንግስታቸው በየአካባቢው ለትግል ያነሷቸውን የመልካም ችግሮች የፌዴራል ስርዓቱ ችግር አስመስለው የማህበራዊ ሚዲያ አሉባልታ በመንዛት ሀገርና የተደራጀውን አመራር ለመበተንና ዜጎችን ለጥፋት ለማነሳሳት ሞክረዋል። ህገ መንግስታዊ ስርዓቱን በህገ ወጥ መንገድ በተግባርና በአሉባልታ ለማፍረስ አሁንም እየሞከሩ ነው። የኢትዮጵያ ህዝቦች በትግላቸው የፈጠሩት የፌዴራል ስርዓት የሀገራቸውና የራሳቸውን ጥቅም ያስከበረ መሆኑንም ይረዳሉ ብለዋል። ጽፈት ቤቱ ከዚሁ ጋር የዲሞክራሲ ስርዓት ግንባታው ጀማሪ ከመሆኑ ጋር ተያይዞ ጉድለቶች ያሉበት መሆኑን በማወቅም በተቀመጡ ህጋዊ አሰራሮች ማረምና ማበልጸግ እንደሚገባም ያምናሉ እየገነቡ ያሉት ፌዴራላዊና ህገ መንግስታዊ ስርዓት ራሱን የሚያርምበት ዲሞክራሲ አሰራር ያለው በዚህም ተስፋ ሰጪ ልምድና አፈጻጸም ያሳየ መሆኑንም ህዝቡ ይገነዘባል ነው ያለው ጽህፈት ቤቱ በወጣው ሳምንታዊ መግለጫ። በመሆኑም ጅምር የዲሞክራሲ ስርዓት ግንባታው የፈጠራቸውን ክፍተቶች ጨምሮ ኪራይ ሰብሳቢው ኃይል በየአካባቢው የሚያራግባቸውንና መንግስት ትኩረት ሰጥቶ እየፈታቸው ያሉትን የመልካም ማስተዳደር ችግሮችን ከመንግስት ጋር በመሆን መታገላቸውንም ይቀጥላሉ። መንግስት የፌዴራል ስርዓቱ ያስገኛቸውን ላቂና አስተማማኝ ጥቅሞች ለመጠበቅ የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ያሳዩትን ቁርጠኝነት ያደንቃል። ይህንኑ አጠናክረው እንዲቀጥሉም የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ጥሪውን ያስተላልፋል። ህዝቡ የሚያነሳቸውን ጥያቄዎች ለመመለስ መንግስት ከህብረተሰቡ ጋር በጋራ እየሰራ በመሆኑ ምንም አይነት ባለቤት የሌላቸውና ከፍተኛ ጥፋት የሚያስከትሉ ህገወጥ የሰልፍ ጥሪ ውዥንብሮች ህብረተሰቡ እንዲከላከል የአማራ ክልል መንግስት ጥሪ አቀረበ። በጦር መሳሪያ ጭምር በሚደግፉ የሀገሪቱን ጥፋት በሚሹ ኃይሎች በሚቀናበሩ በነዚህ ህገወጥ ሰልፎች ህዝቡ እንዳይሳተፍና ለሚደርሰውም ጉዳት ኃላፊነት እንደማይወስድ መንግስት አስታውቋል። አባይ ነጥላሁን የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን መንግስት ሰሞኑን በባህር ዳርና በጎንደር ከተሞች የተከሰቱ አለመረጋጋቶችን ተከትሎ ከተለያዩ የህብረተሰብ ክፍሎች ጋር ውይይት እያደረገ መሆኑን ገልጸዋል። በዚህም የከተሞቹ ሰላም ሙሉ ለሙሉ ወደ ነበረበት መመለሱንና መንግስት ከራሱ ከህዝቡ ጋር በችግሩና የመፍትሄ ሀሳቦች ላይ የመከረ መሆኑን ተናግረዋል። ሰብአዊ መብት ጥያቄዎች ተነስተዋል። የዲሞክራሲያዊ ጥያቄዎች ተነስተዋል። በአማራ ክልልና በትግራይ ክልል መካከል ያለ የድንበር ጉዳይ ተነስቷል። ኢኮኖሚያዊና ማህበራዊ ፍትሐዊ ተጠቃሚነት ተነስቷል። የወጣቱ የስራ እድል ጉዳይ በስፋት ተነስቶ ውይይት ተደርጎበታል። ህገ መንግስቱንና ህገ መንግስታዊ ስርአቱን መሰረት አድርጎ ሰላማዊ በሆነ ሁኔታ ጥያቄዎቹን እልባት መስጠት እንደምንችልና እንደምንፈልግም ከህብረተሰቡ ጋራ ተወያይተን መንግስት ይሄንን ኃላፊነት የወሰደባቸው መድረኮች ሆነዋል። ተፈጥሮ በነበረው አለመረጋጋት ህገ መንግስታዊ ስርአቱን የጣሱ ድርጅቶች መፈጸማቸውን ገልጸዋል። አላስፈላጊ መልእክቶች ህገ መንግስቱን የሚጻረሩ በጋራ ተቻችሎና ተከባብሮ የመኖርን እሴት የሚሸረሽሩ የሚያራርቁ፣ የሚያቃቅሩ ለቀጣዩ ትውልድ ጥሩ ያልሆኑ ተመክሮዎች የተላለፉባቸውም አጋጣሚዎች ገጥመዋል። ከዚህም አልፎ ሰው ሀሳቡን በነፃነት ሊገልጽ በወጣባቸው አደባባዮች የጦር መሳሪያ ተይዞ ሽጉጥ፣ ቦምብ ክላሽ ተይዞ በሰልፈኛው ላይም በጸጥታ መዋቅሮ ላይም ጉዳት የደረሰባቸው አጋጣሚዎች ተከስተዋል። እነዚህ አጋጣሚዎች ህይወት አጥፍተዋል፣ አካል አጉድለዋል። ከዛም ባለፈ ዜጎች ለዘመናት ጥረው ግረው ያፈሯቸው ያፈሩት ሀብት የወደመባቸው አጋጣሚዎች ተከስተዋል። አቶ ንግሱ ክልሉ በሰላማዊ ሁኔታ ላይ ቢገኝም በአንዳንድ አካባቢዎች በማህበራዊ ድረገጾች የሚጠሩ ሰልፎች መንግስትን ያስፈቀደ አካል ባለመኖሩ ህብረተሰቡ ያለፉት ጥፋቶች እንዳይደገሙ ከመንግስትና የጸጥታ አካላት ጋር በጋራ እንዲሰራ የክልሉ መንግስት ጥሪ ያቀርባል ብለዋል። መንግስት ማንኛውንም ጥያቄ ህዝቡ በአግባቡ ህገ መንግስታዊ በሆነ መልኩ እና በሰለጠነ አግባብ ማቅረብ እንዳለበት እያመነ እነዚህን ትክክለኛና ሰላማዊ ጥያቄዎች ቀምቶ ለሌላ አጀንዳ ለመዋል የሚንቀሳቀሱ አካላት ሲገጥሙ ህብረተሰቡ የመጀመሪያው ለሁሉም ነገር ሰላም ስለሚቀድም ሰላሙን የመጠበቅ በነዚህ እውቅና በሌላቸው ባለቤት በሌላቸው ምናልባትም ከአሁን ቀደም እንዳስተዋል ናቸው በትጥቅ የተመሩ ሰልፎች ላይ ልጆቹ እንዳይሳተፉ በቅርቡ ያሉት አካላት እንዳይሳተፉ በመምከር ከመንግስትና ከጸጥታ መዋቅሩ ጋራ በማበር በጋራ የራሱን ሰላም ራሱ እንዲጠብቅ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ በክልሉ መንግስት ስም።